በኢትዮጵያውያን የዕለት ተዕለት ሕይወት ውስጥ ታላቅ ቦታ ካላቸው ትውፊታውያን ምግቦች መካከል እንጀራ አንዱ ነው። እንጀራ ለኢትዮጵያውያን ምግባቸው ብቻ ሳይሆን የባህላቸው፣ የርዕዮተ ዓለማቸው፣ የታሪካቸው፣ የማንነታቸውና የሕይወታቸው መገለጫም ነው። ኑሮውን ለማሳካት ውጣ ውረዱ የከበደው ወገን እንጀራ በሰማይ እኔ በግሬ ሆኜ አልደርስበት አልኩኝ ባክኜ ባክኜ በማለት ኑሮን እንጀራ ብሎ ሲጠራው፣ በበጋ እህሉን ጨርሶ ክረምትን በቀጠና ያሳልፍ የነበረው የጥንቱ ገበሬ ደግሞ የችግሩን ስፋት እኛ ያስችን ክረምት ወጣናት በመላ በኩርማን እንጀራ ጎመን ተጠቅለላ ብሎ ነበር የሚገልጠው። ሽማግሌዎቻችን ሕይወትን እንጀራ ብለው የጠሯትና ሕይወቱ የተቃና የተሳካ እንዲሆን የሚፈልጉትን እንጀራ ይውጣልህ ብለ ይመርቁታል። እኛም የዕለት እንጀራ ስጠን ብለን እንጸለያለን። ትውፊታዊው እንጀራ ክብ ነው መጋገሪያው ምጣድም ሆነ ማቅረቢያው ሞሰብ ክብ ናቸው የጥንት ቤቶቻችን ቤተ መንግሥቶቻችንና አብያተ መቅደሶቻችንም በአብዛኛው ክቦች ናቸው ቤተ ንጉሥ ቅርጽ ይባላሉ ሰፌዱም ድስቱም ሞሰብ ወርቁም ሙዳዩም አውድማው ክምሩ ጎተራው ክብ ናቸው ምናልባት የእንጀራችን ተጽዕኖ ይሆን በእነርሱ ላይ ያረፈው ይሄ ጥናት የሚፈልግ ይመስለኛል